የዕለት ጉርሳቸውን ፍለጋ የሰው እጅ የሚጠብቁ፣ የምግብ ቤት ተመላሽ የሚናፍቁ፣ ከቆሻሻው ክምር ከቆሼ ቁርስ ምሳቸውን ፍለጋ የሚወጡ ሰዎች በብዛት እናያለን። ዳቦ ግዛልኝ፣ የዳቦ ሙይልኝ የሚሉትን በየጎዳናው በየሰፈሩ እንመለከታለን። ዕድሜ የተጫናቸው፣ ጧሪ ቀባሪ የሌላቸው አዛውንቶች፣ የሚበሉት አጥተው አፍ አውጥተው ስጡኝ ለማለት ከብዷቸው በየጥጋ ጥጉ ኩርምት ብለውም ይታያሉ። ይህንን ችግር ለመፍታት፣ ምግባቸውን ከቆሼ ያደረጉ ሰዎች ቢያንስ በቀን አንዴ እንዲመገቡ ለማስቻል በአዲስ አበባ የማህበረሰብ አቀፍ የምገባ ፕሮግራም ወይንም ተስፋ ብርሃን ምገባ ማዕከል ከተጀመረ ስድስት ዓመታት አስቆጥሯል። ዛሬ በከተማዋ ሰላሳ ስድስት ሺህ ስድስት መቶ ሰዎች በቀን አንዴ ይመገባሉ። 26 ማዕከላት ይህንን አገልግሎት ይሰጣሉ። የምገባ ማዕከላቱ የሚገነቡትም፣ ለምገባ የሚሆነውን ሀብት የሚሰጡትም መንግስታዊና መንግስታዊ ያልሆኑ ተቋማት፣ ባለሀብቶች ናቸው። በዚህ ዓመት የተመጋቢዎቹን ብዛት 41 ሺህ የማዕከላቱን ደግሞ 31 የማድረስ እቅድ አለ። ይህ አሁን እየሰጠ ባለው አገልግሎት እንኳን 36600 ሰዎችን በቀን አንዴ መመገብ በተለይ ረጂ ለሌላቸው አረጋውያን፣ አካል ጉዳተኞች ትሩፋቱ የበዛ ነው ቢያንስ በቀን አንዴ እንኳን በእርግጠኝነት እንዲመገቡ አስችሏልና። ከዚሁ ጋር ተያይዞ ግን መንግስት ይመግበኛል በሚል ሕይወትን ለመለወጥ የሚደረግ ጥረትን ያሳጣል፣ ከክልሎች ወደ አዲስ አበባ ለሚደረግ ፍልሰትም አስተዋጽኦ ያበረክታል በሚል ይነሳል። አቅም እያላቸው የዚህ ተጠቃሚ የሆኑ አሉ በሚልም ይታማል። በየጎዳናው ዳቦ እያሉ የሚጠይቁትስ በምገባ ማዕከላቱ ልጠቀም ቢሉ ቢጠይቁ ይቻላል ወይም መስፈርቱስ ምንድን ነው? ጥያቄዎቹን ስራውን ለሚመራው የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ ምክትል ዋና ዲሬክተር ወይዘሮ ስንታየሁ ማሞ አቅርበናቸዋል። በከተማዋ የዕለት ጉርሱን የሚጠይቀው ብዙ ነው። በምገባ ማዕከለቱ እንዲመገብ ፍቃድ የሚሰጠው በምን መስፈርት ነው? ያላቸው ምክትል ዋና ዳይሬክተሯ ተመጋቢዎቹን የመመልመል ኃላፊነቱ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ መሆኑን ጠቅሰው ይህንን አስረድተዋል። በዋናነት ይሄ የምገባ አገልግሎት በከተማችን ያሉ ነዋሪዎች ለዚህ በቀን አንድ ጊዜ መመገብ የማይችሉ ዜጎች የሚጠቀሙበት ማዕከል ብለን ነው የከፈትነው። ነገር ግን ይሄ ማለት የራበው ሰው ርቦኛል ብሎ መጥቶ ልመገብ ብሎ የሚመለስበት ሁኔታዎች የሉም። አሁን ባለበት ሁኔታ የተለያዩ ግን ማረጋገጫ፣ ምክንያቱም በአመቱ መጀመሪያ ላይ ሰሌክ ተደርገው መጥተው ኩፖን ተሰጥቷቸው ነው የሚመገቡት። ኩፖን የሌለው ሰው መጥቶ ምገባ ማዕከል ላይ ልመገብ ሲል ኮንፈርሜሽን፣ ወረዳ እኛ ጋር እንደዚህ አይነት የማረጋገጥ ስራዎች ይሰራሉ እና ሊከለከሉ የሚችሉባቸው ብሽኖች ይኖራሉ። ለምን መስራት እየቻለ አንድ ሰው እነዚህን አዛውንቶች እየተጋፋ ይሄን ማዕከል መጠቀም የሚችልበት ሁኔታ መኖር የለበትም። ለሱ ስራ እድል ነው መፍጠር ያለብን። አንዳንድ ምገባ ማዕከላት እንደውም የሚነሳው ብዙ ጊዜ መመገብ የሌለባቸው ሰዎች ይገባሉ ነው። ስለዚህ ይሄን የማጥራት ስራ በስፋት እየሰራ ነን ያለ ነው። ነገር ግን ለምሳሌ በሕክምና ምክንያት ሆስፒታል መጥቶ ቀለብ ጨርሶ ታማሚውም አስታማሚውም ችግር ውስጥ የሚወድቅበት ሁኔታ አለ። በዛ ጊዜ መጥቶ ምገባ ማዕከላት ላይ በሚያሳወቅበት ጊዜ ማየት ያለብን ማስረጃዎች አይተን ለታማሚውም ለሱም ምገባውን አድርገ የሚሸኝበት ሁኔታዎች አሉ ማለት ነው። የሚበላው አጣው የሚሉ ብዙ ናቸው። ለዚህ በአዲስ አበባ ጎዳናዎች ዳቦ እያሉ የሚጠይቁ፣ የምሳ ሙሉልኝ የሚሉ ማሳያ ናቸው። እነዚህ ሰዎች በየምገባ ማዕከላቱ መጥተው መመዝገብና መመገብ ይችላሉ ወይ ወይንስ መንግስት ሄዶ ነው የሚመዘግበውና የሚለየው ስንል፣ ወይዘሮ ስንታየውን ጠይቀናል። ከተማችን ያው እንደሚታወቀው በጣም ከፍተኛ ፍልሰት አለ ሰዎች ናቸው መመገብ አለባቸው ከዚህ ችግር መውጣት አለባቸው። ነገር ግን ጎን ለጎን በሌሎቹ ስራዎች መስራት አለብን እንጂ እነዚህን አሁን ጎዳና ላይ ያለውን በሙሉ ወደ ምገባ ማዕከል እያመጣን የምንሄድበት ሄድበት ሁኔታዎች ካሉ እዚህ ጋር መጠቀም ያለባቸውን የከተማው ነዋሪዎች ትንሽ ጫና የሚፈጥርበት ሁኔታዎች ናቸው ያለውና፣ ምልመላው የሚካሄደው ተቋማዊ በሆነ መንገድ ነው። እኛ ኮንፍርም ሆኖ የመጣውን ነው ወደ ኩፖን የምናስገባውና መጥተው ግን መመዝገብ ያለባቸው ሴቶች፣ ህጻናት ሄደው ነው ይሄ ማዕከላቶቹ ውስንነት ስላለባቸው ነው እንጂ እያሰፋን ከሄድን ሁሉንም ተደራሽ ማድረግ እንችላለን። የእኛ ዓላማ እሱ ነው፣ የሚበሉ ያጡ ሰዎችን ማብላት በሕግም በሃይማኖትም፣ በሞራልም ሆነ በሌላ መመዘኛ የሚደገፍ ስራ ነው። ግን ደግሞ በነጻ የሚያበላኝ አለ በሚል ሰዎች እንዲዘናጉ ያደርጋል በሚል ሀሳብ ይሰጥበታል። አንዴ ተመዝግቤ ተፈቅዶልኛል ብለው ሕይወታቸውን ከማሻሻል እንዳይዘናጉ ምን ታደርጋላችኋል? ናቸው የምገባ ኤጀንሲ ምክትል ዋና ዳይሬክተሯ ወይዘሮ ስንታየሁ ይህን ይላሉ። የምገባ አገልግሎቱ ዝም ብሎ ሲታይ ዲፐንደንሲ ሲንድረምን ዴቨሎፕ የሚያደርግ ይመስላል። ነገር ግን ሰዎች በጣም የከፋ ሁኔታ ውስጥ ከሌሉ በስተቀር ወደዚህ ሁኔታ ውስጥ አይመጡም። እውነት ለመናገር ሰው ዝም ብሎ ሲታይ ፊዚካሊ በጣም ደህና ይመስላል። ግን ደግሞ ውስጡን፣ ፋሚሊውን፣ ሁኔታውን የሚያውቀው ያገለሰብ ነው። እና እኛ በምንሰጣቸው አገልግሎቶች የምናያቸው ብዙ ነገሮች አሉ። በተለያየ ኮምፕሊኬትድ የሆነ የጤና ችግር ውስጥ ይሆንና መስራትም በተለያየ መንገድ ኢንካም ማግኘትም የሚቸገርባቸው ሁኔታዎች አሉ። ስለዚህ አማራጭ የሚደርስለት አንድ አማራጭ አለ ብሎ እንዲያስብ ማድረግና በሂደት ደግሞ ከዚህ ችግር እንዲወጣ የማድረግ ስራ ከኛ እንደ መንግስትም እንደ ማህበረሰብም ያስፈልጋል ብዬ አስባለሁ። ነገር ግን እንዳልከው መስራት እየቻለ ደግሞ በሌላ ነገር ላይ ጉልበቱን አፍስሶ ኢንካም ማግኘት እየቻለ ገቢ ማግኘት እየቻለ ዝም ብሎ በስንፍና ጥገኝነትን፣ ተረጅነት ስሜትን እንዲያገሉበት የሚያደርግ ደግሞ አይጠፋም ሰው። በዚህ ረገድ በእኛ ደረጃ እየተሰራ ያለው የእኛ ምገባ ማዕከል ላይ የመማከር አገልግሎት የሚል ዲፓርትመንት አለን እና እዛ ምገባ ፕሮግራም ላይ ሁል ጊዜ በቀን የምክር አገልግሎት ይሰጣል። ይሄ ዘላቂ አይደለም። አሁን ካላችሁበት ነባራዊ ሁኔታ አሁን ከገባችሁበት ችግር እስክትወጡ ድረስ ድጋፍ የሚደረግበት ተቋም ነው። ዘላቂ የሚሆነው አምራች ዜጎች ስንሆን ነው። መስራት ስን ተረጅነት ስሜትን ዴቨሎፕ ሳናደርግ ስራ ሳናማረጥ መግባት ስንችል ነው የሚል የመማከር አገልግሎት ደይ ቱ ደይ ይሰጣል። ለካ ብሰራ አማራጭ አለኝ የሚሉ የተለዩ ወደ ስራ እድል ፈጠራ እንዲሸጋገሩ የማድረግ ስራ እንሰራለን። እና ይሄ ብቻ ሳይሆን ምገባ ማዕከሎቶቻችንን የስራ እድል መፍጠሪያ ማዕከል መሆን አለባቸው ብለን ዘንድሮ በዚህ አመት ወደ ዘጠኝ የሚሆኑ ዘርፎች ላይ እዛው ይመገባል እዛው የከተማ ግብርና፣ ዶሮ እርባታ፣ ከብት እርባታ፣ ሌሎቹም ስራዎች እዛው ማዕከል ውስጥ ተደራጅተው እንዲሰሩ አድርገን ልክ ሳንቲም ሲድመኒ ሲይዙ ደግሞ እነሱን አሸጋግረን ሌሎች የሚተኩበት ሁኔታዎች እየፈጠርን እንድንሄድ ነው። በአዲስ አበባ አቅም የሌላቸው ሰዎች በቀን ቢያንስ አንዴ እንዲመገቡ ለማድረግ አሁንም የመንግስት ፍላጎት መሆኑን ይህንንም ለማስፋት በምገባ ማዕከላት ግንባታም ሆነ ሀብት በመስጠት ተባበሩ፣ ማህበራዊ ኃላፊነታችሁንም ለመወጫ ሁነኛ መንገድ ነው፣ ኑ ወደኛ ሲሉ የምገባ ኤጀንሲ ምክትል ዋና ዲሬክተሯ ወይዘሮ ስንታየሁ ማሞ ጠይቀዋችኋል።